ሰላም እንዴት ሰንብታችኋል? ውድ ተመልካቾቻችን፣ ይህ የብስራት ዩትዩብ ቻናላችን ነው። እንደ ሁል ጊዜ ወደ እናንተ የምናደርሰው የእግር ኳስ ዳኝነት ምስጢር የዛሬው ጀምሯል። የካፊ ኢንስትራክተር ኢንስትራክተር ሽፈረሸቱ ፕሮግራሙን በዋና አዘጋጅነት እዚህ ከኛ ጋር ተገኝተው አብረውን ቆይታ ያደርጋሉ። ፕሮግራሙን እየመራው ከመላይ ስቱዲዮ ባለሙያዎች ጋር ቆይታን የማደርገው አዲስ መሀመድ ነኝ። እስከ ፕሮግራማችን ማብቂያ ድረስ አብሯችሁን ቆዩ። ኢንስትራክተር እንዴት ሰነበቱ? ና እግዚአብሔር ይመስገን። እንዴት ነው? ሳምንቱ እንዴት አለፈ? ጥሩ ነው እግዚአብሔር ይመስገን። ምንም አይልም። ቅዝቃዜው አስቸገረን እንጂ ክረምቱም አልወጣም። እሱማ እንደገና ከፀሐይ እየቀላቀለ ብቅ ይላል። ኤኒዌይ ኦፌን ደሆን ነው ያታግላል። እንዲህ መልካም እንግዲህ እኛም ፕሮግራማችንን መስራታችንን እንቀጥላለን። የተለያዩ ሀሳቦች ከውድ ተመልካቾቻችን ወደ እኛ ይመጣሉ። እኛም ደግሞ ግልጽ ያልሆኑ አከራካሪ ናቸው ብለን የምናስባቸውን ግልጽ እናደርጋለን። የእግር ኳስ ዳኝነት ሚኒስትር እንግዲህ ከዳኝነት ጋር በተያዘ ሕጉን በደንብ የምንመለከትበት መሰናዶ ነው ና አሁንም ውድ ተመልካቾቻችን ያላቸው ሀሳብ አስተያየት ካለ ይላኩልን፣ መልሰን ወደ እነርሱ የምናደርስ ነው የሚሆነው። ለዛሬም የተለያዩ ጉዳዮችን ይዘናል። እንግዲህ አንድ ሁለቱን ጉዳይ እናንሳ። ስለ መልስ ውርወራ ብናወራ መልካም ነው። ብዙ ጊዜ ኳስን በመወርወር የተለያዩ ሀሳቦች ይነሳሉና ኳስን በመወርወር በተመለከተ ኳስ ይወረወራል የሚባለው እንዴት ነው? ምክንያቱም አሁን ላይ እየተመለከትናቸው ያለው ነገር ወደ መሬት ማንጠርን ነው እየተመለከትን ያለ ነው ና ኳስን ማንጠርስ ይቻላል ወይ መወርወር ና ማንጠር በመሀላቸው ልዩነት የለም ወይ የሚለውን ነገር ብናነሳ መልካም ነው። ኳስ ይወረወራል የሚባለውስ እንዴትና መቼ ነው የሚለውን እናንሳ። ኢንስትራክተር ኦኬ፣ አመሰግናለሁ ትንሽ ድምጽ እንግዲህ በሰሞኑ ጉንፋን ጉንፋን ሳይሆን ብርድ ነው፣ በአየሩ ምክንያት ግልጽ ባይሆን ይቅርታ ጠይቃለሁ። እና ዋናው ምንድን ነው በአስራ አምስተኛው ሕግ ላይ የመልስ ውርወራ የሚለውን ትክክል ተግባራዊ ይሆናል ወይ በሜዳ ላይ ነው ጥያቄው። ሲታይ እየተሸራረፈ ሜዳ ላይ ይታያል። እንዳልሽው መልስ ውርወራ ማለት ኳሱን ወደ ጨዋታ ሜዳ እንደገና መመለሻ አንዱ መንገድ ነው። ሁለት ሶስት አራት መንገዶች አሉ። የተቋረጠን ጨዋታ እንዴት ወደ ጨዋታ ሜዳ ይገባል በሚለው አንድ ወቅት ላይም የተነጋገርንበት ይመስለኛል። አንዱ ጨዋታውን የሚያቋርጠው ኳስ ከጨዋታው ሜዳ ውጭ ወጥታ ስትሄድ ነው። ስለዚህ በእንዲህ ጊዜ ሕግ ይወጣለት አስራ አምስተኛው ሕግ ወደ ጨዋታ ኳስ እንዴት ይጀምራል የሚለው የመልስ ውርወራ የሚል አስራ አምስተኛ ሕግ ተሰጥቶት በዛ ነው ኳሷ የምትመለሰው። እና እሷ ስትመለስ ወርዋሪው ምን ሕግ ምንድን ነው ማሟላት ያለበት የሚለው ነው። እና እሱ ደግሞ ግልጽ ነው። ኳሱን በሁለት እጆቹ ይዞ እግሩን በዚህ በጎን መስመሩ ላይ አንዱን በመሬቱ ላይ አንዱን በመስመሩ ላይ አድርጎ መወርወር ይችላል። የእግሮቹን አቀማመጥ አለበለዚያ ሁለቱንም እግሮቹንም እዚህ ላይ ማድረግ ይችላል። ግን መንጠራራት የለም። ከተንጠራራ ምን ይሆናል? ወደ ጨዋታው ሜዳ ገባ ማለት ነው። መስመሩን ነው መስመሩ ላይ ሙሉ ለሙሉ ስለሚረግጥ ማለት ነው። ከዛ ውጭ ያለው ግን ሁለቱንም እዚህ ውጭ ሆኖ ግድ እዚህ ሳይነካ ከመስመሩ ውጭም ሆኖ መወርወር ይችላል። ዋናው ኳሱን ከጭንቅላቱ በላይ አድርጎ ኳሱን በሁለት እጆቹ ይዞ ሲወረውር እጆቹ ቀጥ ብለው ከወደኋላ መጥተው ነው እንዲህ መወርወር ያለበት። ይሄ ወረወራል ስንል ግን አንዳንድ ተጫዋቾች በአንድ እጃቸው ላይ ኳሷን ያደርጋል፣ ጉልበት ባለው እጃቸው ላይ እንዲህ አድርገው ሸረፍ ያደርጉና ይወረውሩታል። ይሄ ልክ አይደለም። ይህም ማየት ያስፈልጋል። እግሩ በትክክል አሁን ያልኩትን ነገር ይዞ መወርወሩን ማረጋገጥ ያስፈል ለዚህ ታዲያ በጨዋታው ሕግ ላይ ስራ ክፍፍል የተደረገው ከዚህ ከትከሻው ጀምሮ ባለው ላይ ሕግ አክብሮ መወርወሩን ዳኛው ይከታተላል ይላል። ከታች ከእግሩ ጋር በተያያዘ የሚፈጸሙትን እግሩን መንቀል በመስመርና ከመስመር ውጭ መሆኑን ማረጋገጡን ነገር ደግሞ ረዳት ዳኛ ያያል ይላል። ስለዚህ እኒህ ተባብረው ይሄንን ያስፈጽማሉ እነ ሁሉ ተባብረው ግን ኳሱ ወደ ጨዋታ ሜዳ ሲገባ ምንድን ነው እየተደረገ ያለው አሁን ጥያቄውን ያነሳሽበት ምክንያት አይቻለሁን ወይም ጨዋታ ላይ ኳሱን ብድግ ያደረጉና እንደዚህ መወርወር ሲገባቸው እዚህ የፊታቸው ያለው መሬት ላይ ጨዋታው ሜዳ ላይ ማለት ነው እዚህ ጋር ኳሱን ይወረውሩታል መሮር ይችላሉ ለጓደኛቸው መሮር ይችላሉ። ይሄን ኳስ ወሩሮ ሰባት ቁጥር ከዚህ ወሩሮ ይሄን ኳስ ለዚህ ሊሰጥ ይችላል። እሱ አይደለም ጥፋቱ። ኳሱን እንዴት ይስጠው? ኳሱን ሲሰጠው እንዲህ አድርጎ ይዞ እዚህ መሬቱ ላይ ነው የሚጥለው። እሱ ልክ አይደለም። ኳሱን ይወረውራል ይላል እንጂ ያነጥራል አይደለም። ስለዚህ ህጉ ልክ አይደለም። አፈጻጸሙ ልክ አይደለም። ልጁ ምን አድርጓል ማለት ነው? የጨዋታ ህግ ጥሷል ማለት ነው። ያ ጨዋታ ይቆምና ለተጋጣሚው ቡድን ይሰጣል። ያወርወራ ማለት ነው መወርወሩ። ይሄኛው ደግሞ በትክክል እንዲወረውር ማለት ነው። በአጋጣሚ ይሄ ሲወረውር ይሄ የተሳሳተውን ጥፋት ይሄኛው ሲወረውር ደግሞ ምን አረገ? በዚህ ጥግ ላለ ጓደኛው በዚህ ጥግ ላለ ጓደኛው ኳሷን ለመስጠት ሲወረውር ኳሷ እንዲህ ነው የቆመውና ልክ በዚህ ትክክል መውጣት ወደ ሜዳ ለምሳሌ ይሄ አስራ አንድ ቁጥር ይሄንን ኳስ ለአራት ቁጥር ለመስጠት ብሎ በአየር ላይ ሲወረውረው ኳሱ የነፋስም ኃይል ስላለው ወጣ ይልና ወጣ ይልና ሊገባ ይችላል። ወጣ ረጅም ነው ኳስ ረጅም ነው የሚቀባበሉት እና ይሄ ኳስ ከእጁ ከወጣ በኋላ እዚህ ገደማ ሲደርስ ወጣ እንደማለት ብሎ ንፋስ መልሶ ያስገባዋል እዚህ ውስጥ። ይሄ ከሆነ ምንድን ነው ማለት ነው? ሲወረወር በትክክል አልተወረወረም። በትክክል ማለት ወደ ጨዋታ አልገባም ኳሱ። ልዩነቱ ከቅድሙ ጋር የሚለየው ምንድን ነው? ያኛው ተፈቅዶለት በትክክል ወርውሯል ቀዩ። ይሄ ደግሞ ተፈቅዶለት ሲወረውር ጨዋታ ወደ ጨዋታው ሜዳ ኳስ አልገባም። ባለመግባቱ በአየር ላይ እንዳለ ተመልሶ ነው እና የገባው ይሄ ኳስ በትክክል ያልተወረወረ ነው ይባል እና ለጓደኛው ወይም ማነው ለተጋጣሚው ሳይሆን ለራሱ በትክክል ወርወር ተብሎ ነው የሚሰጠው ልዩነት አለው ህጉን አክብሮ ነው የወረወረው ሲወረውር ግን እሱ የወረወረው ምን ለማድረግ ነው ኳሱን ወደ ጨዋታ ሜዳ ለማስገባት ነው የወረወረው ኳስ ግን ወደ ጨዋታ ሜዳ ሳይገባ በንፋስ ኃይል ተመለሰ ስለተመለሰ ይህ ተጠቃሚ አያደረገውም ተጫዋቹን ስለዚህ በዚህ ምክንያት ከኳሱ ከሜዳው ውጭ ሆኖ ተመልሶ ከገባ እንደገና ጨዋታውን በመልስ ውርወራ እንደገና እንዲጀምር ይደረጋል ማለት ነው ልዩነት አላቸው ሁለቱ ለማለት ነው ያመጣሁት ስለዚህ በመልስ ውርወራ እንግዲህ ተወረወረ ብለን ካል ሲወረወር ትክክለኛውን መስመር ጠብቆ ነው እንጂ መወረወረ መወርወር ነው እዚህ ፊትሽ ላይ ግን መወረውረው ከሆነ ከዚህ መወርወር ሆኖ ይመጣና እዚህ ሲደርስ ምን ይሆናል ማንጠር ይሆናል ስለዚህ አይፈቀድም። ለዚህ ነው አንዳንድ ዳኞች ይህንን አልፈቀዱም። አንዳንዶች ደግሞ የሚያታልሏቸው ተጫዋቾቹ ኳሷን ይዘው ይመጡና አጠገባቸው ላለ ተጫዋች ለመስጠት ይሞክራሉ። ሁሉም እዚህ ጅብ ብለው በሚቆሙበት ጊዜ ይሄ እዚህ ጋር ይኖራል። ይሄ ልጅ ይሄንን ኳስ ለዚህ ላለው ለመስጠት ከዚህ እዚህ ላይ ነው መልቀቅ ያለበት፣ እዚህ ላይ ነው መልቀቅ ያለበት። አድርጎ ቶሎ አርጎ ነው መልቀቅ ያለበት። እዚህ ቅርብ ስለሆነ ግን እነሱ ከዚህ ይመጡና እዚች ላይ እንዳሉ ያረጋሉ። ይሄ ልክ አልተወረወረም፣ ኳሱ አልተወረወረም። መወርወር ማለት ከዚህ መጥቶ በትከሻው ትክክል ወደ ላይ ከጭንቅላቱ በላይ ኳሱን አድርጎ ወደፊት ይወረውራል ነው የሚለው ሕጉ፣ በሁለቱ እጆቹ ይዞ ኳሱን እና። ይሄ በትክክል አልሆነም። ግን ዛሬ እየተሻሻልን ሄድን በማለት ብዙ ጊዜ የመልስ ውርወራ እግራቸውንም ሲጎትቱ እናያለን ማለት ነቅለው፣ እሱም ስህተት ነው። ኳሱ እግሩን ነቅሎ መንቀል የሚችለው ወርዋሪው ኳሱን ከወረወረ በኋላ ወይም እየወረወረ ከመስመሩ ላይ ሳይነቅል ከዚህ ጀምሮ ሊያንሸራትተው ይችላል። እግሩን እንዲህ ያረገና ልክ እዚህ ሲደርስ አንደኛው እግሩ ከኋላ ያለው ሲነሳ ታውታላቸው እና ያ ሲነሳ መሬም መልቀቅ የለበትም መሬት እየለቀቀ ኳሱን ይለቃል። እሱ ልክ አይደለም። በዚህ አይነት ተወሩሮ ግብ የገቡ ኳሶች አሉ። እንግዲህ ዛሬ ቴክኖሎጂው ስላለ ደግሞ ሲያወት ምን ሲሉ ዳኞቹን ላይ ግምት ይጥላል፣ ቅጣትም ይጥላል፣ ክስም ሊያስነሳ ይችላል እና እዚህ ላይ ጥንቃቄ ማድረግ ያስፈልጋል ማለት ነው። በተለይ ካሜራ ምናምን በሌለበት አካባቢ የሚደረግ ጨዋታ ፌራ አይሆንም በዚህ መልክ መጥቶ የሚገባ ግብና ይህንን ማስተዋል ይገባል ማለት ነው ይሄ ነው እንግዲህ መልሱ ኖራን በተመለከተ ያለ ግን እንደው ምናልባት አንድ ጥያቄ እዚህ ጋር ላንሳና ኢንስትራክተር ተጫዋት ጨዋታ ላይ አንድ ጨዋታ ላይ የህግ ጥሰትና ጥፋት ላይ የራሳቸው ቅጣት አላቸው። ህግ ሲጣስም ሆነ ጥፋት ሲሰራ ተብሏል እንደተባለው፣ የመልስ ውርወራ ላይ አንድ ተጫዋች ሞርወር ሲገባው ማንጠር ነበር ያደረገው። ስለዚህ ያንን ማንጠር ሲከውን ለምንድን ነው የህግ ጥሰት እንደሆነ ከታወቀ ለተጋጣሚ ቡድን ከመስጠት ባለፈ ተደጋጋሚ ጥሰቶች እንዳይፈጠሩ ሲባል የህግ ቅጣቶች ያልተቀመጡለት የሚለውን ነገር ወይም ደግሞ ተደጋጋሚ ቢያደርጋ ተጫዋች እንደዛው እየተደረገ ሊቀጥል ነው ወይስ ተብሎ የተቀመጠ የህግ ቅጣት አለው? አንድ ነገር ሲደረግ ሁልጊዜ ኦሎፍንትን ወዲያውኑ ማለት ነገሮቹ እንደተፈጸሙ ወደ ካርድ ማትጅበት ሁኔታ አለ። አሁን ይሄ ልጅ እዚህ አነጠርከው እንጂ አልወረወርከውም ወደ ስሮ ኢን የሚለውን ትርጉም ነው መጠቀም ያለበት፣ ኳሱን ወደ ውስጥ መወርወር የሚለውን አልተጠቀምክም፣ ስለዚህ ይሄ ስህተት ነው ተብሎ ይነገረዋል። ምንም ችግር የለው የመጀመሪያ ስለሆነ ድንገትም ደውቶ ከምች በመቸኮል ነው በሚል። የዚህ አይነት ሁኔታ ግን የሚቀጥለው ከተፈጸመ ሆን ተብሎ ነው ማለት ነው። አንድ ጥፋት መጀመሪያ ላይ በስህተት ሊሆን ይችላል፣ ድንገተኛ ሊሆን ይችላል፣ ሆን ተብሎ ሳይሆን ይችላል የሚሆነው እና ያኔ ግድ የለም ዳኞቹ እንደዛ ቢያልፉ፣ ሁለተኛው ላይ ግን ሆን ተብሎ ነው ይሄ ደሊብሬት ነው። ጨዋታው እንደገና እንዳይጀመር የማድረግ አንዱ ዘዴ ነው። አንድን ሕግ ዝም ብለሽ ደጋግመሽ እንትን እስቲ ዳኛው ደግሞ በፊሽካ ፊር መልሽ ፊር ምናም፣ አሁን ሁለታችሁ በሱና በሱ መካከል ነው ጨዋታ የሚያልቀው ጊዜው የሚያልቀው። ስለዚህ ሕጉን ማበላሸት ስለሆነ ለልጁ የቢጫ ካርድ የማስጠንቀቂያ ካርድ ይሰጠዋል ማለት ነው። ማን አለብኝ ብሎ ደግሞ የሚደግም ከሆነም ያው በቀዩ እንዲወጣ ይደረጋል፣ በቢጫ ካርድ ሁለተኛ ቢጫ ካርድ ጥሩ ኢንስትራክተር፣ አዎ። ለዛሬው ዲያዝ ነው። ወደ ሌላኛው ሀሳብ እንሂድ። ውድ ተመልካቾቻችንም ግልጽ ሆኖላችኋል ብለን እናስባለን። በተለያዩ ፕሮግራሞቻችን ላይ ኳስን እንደገና መጀመር ጨዋታ እንደገና መጀመርና ማስ ጀመር ወይም ደግሞ የተለያዩ እንትን ፍቺ እንዳላቸው ተመልክተናል አይደለ? በተለያዩ ፕሮግራማችን መጀመርና ማስ ጀመር በሚለው መካከል እኛ ግን ታዲያ ለዛሬው የመረጥነው ነው ጉዳይ ጨዋታ እንደገና ሲጀመር አንድ ተጫዋች ወደ ራሱ ግብ ክልል መጥቶ ግብ ያስቆጥር ያቺ ግብ ትጸድቃለች? ወይም ደግሞ ግብ ውስጥ የሚጸድቀው መቼ ነው? ጎል ቢያስቆጥር ተጫዋች ወደ ራሱ ግብ ክልል መጥቶ እንደገና መጀመር ማለትስ በዚህ ጨዋታ ላይ ምን ማለት ነው የሚለውን እናንሳ። ኦኬ አሁን ጥያቄው እንግዲህ እንደገና በሚጀምርበት ጊዜ ጨዋታው ተቋርጦ እንደገና በሚጀምርበት ጊዜ ለማለት ነው። ይሄ እንደገና መጀመር የሚለውን ቃል የምንጠቀመው ሪስታርት ማለት ስታርት የሚለውን ብቻውን ከወሰድን መቼ ነው ስታርት የሚሆነው? በስምንተኛው ሕግ ኳስ ወደ ጨዋታ ሜዳ ማለት ጨዋታው እንዲጀመር ጨዋታውን መጀመርና ማስጀመር የሚለውን ሕግ ነው ስታርት ሪስታርት የሚል ሕግ ስላለ ስታርትን በኪቆፉ ላይ እንይዛለን። ሪስታርት የሚለውን ደግሞ በእንዲህ በተለያየ ሁኔታ ኳሱ ቆሞ ተቋርጦ እንደገና ሲጀመር ለማለት ነው ሪስታርት የሚለው። ስለዚህ ይሄ በሚሆንበት ጊዜ በምን በምናቸው የሚለውን እንደው ለማስታወስ ያህል እንደግማቸው እንችላለን። አንዱ ቅድም እንዳልነው ቀደም ሲል ባልነው መሰረት ማለት ነው መልስ ውርወራ ሊሆን ይችላል። ኳሱ ኳሱ በጨዋታ ከሜዳው ውስጥ ሊወጣ ይችላል። በመልስ ውርወራ ጊዜ በማዕዘን ምት ጊዜ በመልስ ምት ጊዜ ግብ ገብቶ እንደገና ሊጀመር ሲል በአንደኛ ቅጣት ምት ጊዜ በሁለተኛ ቅጣት ምት ጊዜ እንደዚህ ጨዋታዎቹ ይቋረጣሉ። በሰላም የሚሄደው ወይም በሕግ መሰረት እየሄደ ያለት ጨዋታ በሕግ ጥሰት ወይም በፋውል ወይም በጥፋት ጨዋታ ይቆማል ይቆምና ወደ ነበረበት ወደ ጨዋታው ለመመለስ ኳሱን የሚደረገው እርምጃ ሪስታርት ነው፣ እንደገና መጀመር ነው የሚባለው፣ እንጂ ጀምረው ጨዋታውን ጀምሩት እንጂ ጨዋታውን ምናምን አይባልም። እንደገና ጀምሩት ነው፣ እንደገና ነው የሚጀመረው። ስለዚህ እንደገና በሚጀመርበት ጊዜና ቅጣት ምት ተሰጥቶ ለምሳሌ አንደኛ ቅጣት ምት ተሰጥቷል፣ ሁለተኛ ቅጣት ምት ተሰጥቷል ፔናልቲ ተሰጥቷል። ሌሎችም ቅጣቶች እንግዲህ በዚሁ አይነት ያሉት እንግዲህ እንደነ መልሱ ውርወራ፣ እንደነ መልሱ ምት፣ እንደነ መልሱ ምት እና እንደዚህ የመሳሰሉ ነገሮች ይኖራሉ ብያለሁ። እነዚህ በእነዚህ ተጠቅሞ ኳስ ወደ ጨዋታ ሜዳ ለመመለስ በሚደረግ እንቅስቃሴ ጊዜ ኳሱን የሚጀምረውን ተጫዋች እናስታውሰዋል ጨዋታውን እንደገና እንዲጀምር እያዘጋጀ ያለው ተጫዋች ኳሱን የቆመ ኳስ ነው። አሁን የቆመ ኳስ ነው። ለምንድን ነው ለመምታት የተፈቀደለት? ጥፋት አጥፍቷል። ቅጣት ምት ተሰጥቷል። በዚህ በቅጣት ምት ጊዜ፣ ቅጣቱን በሚፈጽምበት ጊዜ የሚመታው ቅጣቱ ወዴት ነው? ወደ ተጋጣሚው ነው የሚመታው። ወደዚህ ነው የሚመታ ይሄ ምት የቅጣት ምት ተሰጥቶታል። ስለዚህ ለጓደኞቹ ለመስጠት ነው፣ እንደዚህ ነው የሚመታው፣ ወደዚህ። ነገር ግን ይሄን ኳስ ምን አደረገው? ፊቱን ዞረና ለግብ ጠባቂው ሰጠው። ይችላል፣ ምን የሚከለክለው ነገር የለም። የማይችለው ግብ ጠባቂው እዚህ ውስጥ ከገባ በኋላ ይሄ ኳስ በእጁ መያዝ አይችልም። ስለዚህ በእግሩ ሊጫወት ይችላል። እንዳውም አሁን አሁን የምናያቸው ቲሞች ላይ እንደዚህ እያየን ነው እና ይሄ ኳስ ወደዚህ ሲሰጥ ይሄኛው ሰፊ እድል ስለሚኖረው በእግሩ ኮንትሮል አድርጎ አይቶ ላለ ተጫዋች በረዥም ይሰጣል። ትላ መቼ ዕለት ነው እንደዚህ ጨዋታ ላይ አይቻለሁ። እንደዚህ በረዥም ነበር ግብ ጠባቂዎቹ የሚሰጡት ይህንን ዕድል ለመጠቀም ይሉና በዚህ በቅርበት የሚመጡ መልሱ ሮራዎች ምኖች ስለሆኑ ለግብ ጠባቂ ይሰጧቸዋል። ይሄ ለምን ኮምፓክትድ ስለሆነ ነው። ይሄ በተከላካይ በአጥቂ ይሄኛው ግን ይታየዋል። አሁን ማን በባዶ ሁኔታ እንዳለ ስለዚህ የግብ ጠባቂ ኳሱን ሊመታ ይችላል። በዚህ ሂደት ጊዜ ገና አስራ አንድ ቁጥር የመታው ኳስ የመታው ኳስ ይሄ ግብ ጠባቂ አንሸራተተው ወደቀ። ወደቀና ይሄ ኳስ ገባ እዚህ ውስጥ ግብ ውስጥ ገባ። አሁን ምን ይደረግ ነው? ሁለት ነገር ነው ያለው። ይሄን ግብ እናጸድቃለን ወይ ነው አሁን ጥያቄው። ይሄ ቅጣት ምት ተሰጥቷል ወደዛ ነው የሚመታው። ነገር ግን ለራሱ ጓደኛ ሰጠዋለሁ ሲል ይሄ ደግሞ ተንደፋድፎ እዚህ ጋር ለመውደቅ ወደቀ፣ አመለጠች ኳሷ እና ገባች። በዚህ ጊዜ ግቡ ይጸናሉ ወይ ነው ለምን አይጸናም የሚሉ አሉ። እና አነሳሱን ነው ማየት ያለብን። የዚህ ኳስ አነሳስ ምንድን ነው? ሌላው ሰው ጥፋት ባጠፋው ምክንያት የተሰጠ ቅጣት ምት ነው። ራስህን ቅጣበት ተብሎ አይደለም የተሰጠው። ስለዚህም ይሄ ጨዋታ በማዕዘን ምት ይጀመራል። ቅጣት ምት የሚለውን ነገር ስናስታውሱል ጊዜ ግብ ያገባ ያ ቅጣት ምቱን የመታው ልጅ በማዕዘን ምት ይህንኑ እናምጣና ደግሞ ይኸው ይሄ ማዕዘን ምት እዚህ ተሰጠው። ለሰባት ቁጥር ማዕዘን ምት ተሰጠው። ሁሉም መጥተዋል እዚህ በቃ ቴስታ ግብ ለማግባት መጥተዋል። ኢቭን ግብ ጠባቂውን መጥተዋል። ከዛ በቴስታ መጥቶ ለማግባት እና ለም ግብ ጠባቂው ወጣ እናድርገውና እንዲመችል ነው። እዚህ ማንም የለም ሁሉም መጥተዋል እዚህ። በእንዲህ ዓይነት ማዕዘን ምት የምትመታው አሁን ሲያየ ይሄ እዚህ ውስጥ ከመታሁ ይህን አልጠቀምም። ስለዚህ ይህን ኳስ ለግብ ጠባቂው ልስጠውና እሱ አይቶ በደንብ ወይ በንጹሕ ሁኔታ ራሱን ነፃ ላረገ ተጫዋች ያቀብላል፣ እንጠቀማለን በሚል ነው እንግዲህ ይሄን ኳስ ለዚህ የሚሰጠው ለአንድ ቁጥር። አንድ ቁጥር ግን ትኩረቱ እሱ ላይ ስላልነበረ ይሄ ኳስ አመለጠ፣ ሄደ፣ ሄዶ እዚህ ውስጥ ይገባል። ራሱ ግብ ላይ ያገባው አሁን፣ ይሄ የቆመ ኳስ ነው እንደገና መጀመሪያ ነው። ቅድምም ቅጣት ምት ነበር፣ እንደገና ማስጀመሪያ ነው። አሁን ደግሞ ማዕዘን ምት ነው። እንደገና ማስጀመር ነው። በተጋጣሚው ግብ ላይ ነው ቀጥታ ማግባት የሚቻለው እንጂ የሚጸድቅለት በራሱ ላይ ቢያገባ በማዕዘን ምት እንደገና ይቀጣል ማለት ነው። አይጸድቅም። እነዚህ ናቸው። ታዲያ መቼ ነው አንድ አንድ ተጫዋች ግብ እራሱ መጥቶ ነው ፈተና ላይ ምን ላይ ሲነሳ ሲያዋሩ፣ እየተማርሽ እያለሽ አእምሮሽ ክፉ ከፊልና የማትፈጥሪው ጥያቄ የለም። ስለዚህ በዛ ላይ ዳኞቻችን እንግዲህ ስናስተምር ምን ሰማቸው ጥያቄዎች አሉ። መቼ ነው ታዲያ ግብ ሲያገባ ይላሉ። ይህ ግልጽ ነው። መቼ ነው የሚጸድቀው? ግብ ሲያገባ ኳስ በጨዋታ ውስጥ እያለች ነው። እሱ ላይ ችግር የለም፣ የቆመ ነገር የለም፣ የተቋረጠ ነገር የለም። ስለዚህ ምን ያደረጋል? ይሄ ኳስ ከዚህ መታው እና ይሄን ኳስ ከዚህ መታው እዚህ ደረሰ፣ አስራ ሁለት ቁጥር ላይ ደረሰች። ማንም አመለጠና ከዚህ አምልጦ እዚህ ጋር ደረሰው ነው አይደለም። ሰባት ቁጥር ወደዚህ ሲመታ ዘጠኝ ቁጥር አገኘ እንበልና ይሄ ዘጠኝ ቁጥር ይሄን ኳስ በቃ ይዞ ሊገባ ይችላል። አንድ ቁጥር እዚህ ያለ እሱንም ሊያልፈው ይችላል። ግብ ጠባቂውን ሊያቆመው ይችላል። የማቆም ጉዳይ አይደለም። አቆሞ ቀስ ብሎ ተንከባሎ ለመምታት ይችላል። ከየት ነው የመጣ ይሄ ኳስ ነው። ይሄ ይሄ ይሄ በራሱ ጎል ላይ ስለሚሆን ነው። ይሄኛውን ነው የምናደርገው። ለዚህ አዎ፣ ልክ ነው የፈለግኩት ምንድን ነው። የሰባት እነኚህ ቀዮቹ ናቸው። ቅድም ማዘንምት በራሳቸው ላይ ያገቡት አሁን ደግሞ ይሄ ዘጠኝ ቁጥር ይዞታል። ኳሱን ይዞታል፣ ከማዕዘን ምት የመጣ ኳሱን ይዞታል ወደዚህ መጫወት ሲችል፣ ይሄን ኳስ እየገፋ ሄዶ ለግብ ጠባቂ ይሰጣለሁ ብሎ ቢገባ ግን ምን ይሆናል ማለት ነው? አሁን ይጸድቃል። ምክንያቱም ከዚህ ዳይሬክት አይደለም ማለት ዳይሬክት አግኝቶታል ከማዕዘን ምት የመጣውን ቀጥታ ኳስ እንጂ ቅድመ ማዕዘን ምት ያል ነው ሁለተኛ ተጫዋቹ ጓደኛው አጊቶ ግን እንካ ብሎ ለግብ ጠባቂው ሲሰጥ ያ ኳስ ሄዶ ቢገባ፣ ልክ እየገፋ ሄዶ ተከላካይ በስህተት ራሱ ላይ እንደሚያገባው አይነት ተቆጥሮ ግቡ ይጸድቃል። በስህተት ያገቡ የለም ግን ግቡ ይጸድቃል። እና በዚህ መልክ ነው፣ እነዚህን ነው መለየት የሚያስፈልገው ለማለት ነው። በቆመ ኳስ ማለትም በቅጣትም በተቋረጠ የሚመታ ኳስ ወደ ራሱ ግብ መጥቶ ግብ ጠባቂው ሳይዘው ቀርቶ ቢገባ ይጸናል። ነገር ግን በራሱ ላይ በራሱ ላይ የሚያገባውን በቅ በቆመ ኳስ ከሆነ ግቡ አይጸናም። በተጋጣሚው ላይ ሲሆን ቅድም እንዳልኩት ይገባል፣ ይጸናል። ሁለቱን የመለየት ጉዳይ ነው ጥያቄው፣ አነሳሱ ከዛ አንጻር ነው ማለት ነው። ጥሩ ኢንስትራክተር፣ እንግዲህ ውድ ተመልካቾቻችን ግልጽ ሆኖላችኋል ብለን እናስባለን። የዛሬ መሰናዶ እዚህ ለእንቋጭና ለቀጣይ ቀጠሮ ይዘን እንሰነባበት። ውድ ተመልካቾቻችን፣ ለዛሬ ያዝንላችሁ የእግር ኳስ ዳኝነት ምስጢር መሰናዷችን ይህንን ይመስል ነበር። የካፊ ኢንስትራክተር ኢንስትራክተር ሽፈራው እሸቱ እንደ ሁልጊዜው ከእኛ ጋር ጥሩ ቆይታን አደረጉ። ፕሮግራሙን እየመራው ከመላይ ስቱዲዮ ባለሙያዎች ጋር አብሬያቸው የነበርኩት አዲስ ማምር ነበርኩ። እስከ ሳምንት ቸርቆዩልን።